ሰላም ጤና ይስጥልን። እንዴት ናቸው? ሰለሞን ነኝ የአያት ሪል እስቴት የሽያጭ ባለሙያ ነኝ። እንግዲህ በዛሬው ቪዲዮ እየላችሁ የቀረብኩት ስለ አያት ሪል እስቴት ስለ ካሳንችስ ሳይት ነው። ካሳንችስ አያት የመኖሪያ መንደር እንግዲህ በውስጡ 13752 የመኖሪያ ቤቶችን ገንብቶ ያስረክባል። ይህ ሳይት የሚገነባው ማለት ነው 40 30 30 ነው ያ ማለት አርባው ፐርሰንት ግንባታ የሚያርፍበት፣ ሰላሳው ፐርሰንት ደግሞ የውስጥ ለውስጥ ግሬኔሪዎች አሉ። ካሳንችስ አያት የመኖሪያ መንደር በውስጡ 13752 የመኖሪያ ቤቶች ያሉት ሳይት ነው። እንግዲህ ይህ ሳይት ማለት ነው በውስጡ እንግዲህ ደረጃውን የጠበቀ ሞል፣ ተጠባባቂ ጀነሬተር፣ የከርሰ ምድር ውሃ፣ ሆስፒታል፣ አንደኛ ደረጃ ትምህርት ቤት፣ የጤና ማዕከላት አራት መዋለ ሕፃናት፣ የልጆች የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ 12,000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች። የካሬ አማራጭ ባለ አንድ መኝታ 45 ካሬ፣ 55 ካሬ፣ 60 ካሬ፣ ባለ ሁለት መኝታ 80 ካሬ፣ ባለ ሶስት መኝታ 95 105 115 ካሬ ባለ አራት መኝታ 140 እና 160 ካሬ ይገኙበታል። እንግዲህ እነዚህ ቤቶች ማለት ነው። ሁሎችም ቤቶች ተጨማሪ የሰራተኛ መኝታ ክፍል ያላቸው ናቸው። ታክሲዮን ማህበር በመድናችን በተለያዩ አማራጮች የሚገነባቸው አፓርትመንቶች ላይ በ10 ፐርሰንት ቅድመ ክፍያ በሆነ ዋጋ በኢትዮጵያ ብርቷ ውለው በመግዛት የቤት ባለቤት እንዲሆኑ ልዩ እድል አመቻችተዋል። የአያት አፓርትመንቶችን ልዩ የሚያደርጋቸው በሁሉም ቤቶች ተጨማሪ የሰራተኛ ክፍሎች ያላቸው ሲሆኑ ተጠባባቂ ጀነሬተር፣ የመኪና ማቆሚያ፣ የቆሻሻ ማስወገጃ ና የከርሰ ምድር ውሃ የተሞላላቸው ናቸው። አሁኑኑ ቀድሞ መርጠው የወደፊት ቤቱን ይግዙ። አያት ሪል ስቴት፣ ለበለጠ መረጃና ለሳይት ጉብኝት በ0924 54 34 01 በመደወል ማናገር ይችላሉ። አያት ዞሮ መግቢያዬ